የዚያን የተቀበረ መነኩሴ የገረጣ ፊት ያዩ ነበር። አይኖቹ እንደተሰፉ የጠቆሩ ከንፈሮቹን በዝምታ እርግማን ሲናገሩ ይታያቸው ነበር። አንዳንዶቹ ጠዋት ሲነቁ በአንገታቸው ላይ ጥልቅ የጭረት ምልክቶችን ያገኙ ነበር። ሌሎቹ ደግሞ ፈጽሞ አልነቁም። ሹክሹክታው እየበረታ ሲሄድ በፍርሃት የተሸነፉት ሰዎች መንደሩን ጥለው ሸሹ። በመጨረሻ ጥቂት ሰዎች ብቻ በፍርሃት ተውጠው ቀሩ። ዳዊት ከዚያ በኋላ ከቤት ውጪ ፈጽሞ ታይቶ አያውቅ። ነፍሱ በዛፉ እንደታሰረች ይወራል። ነገር ግን አሁንም በጨለማ ሌሊት በዛፉ አጠገብ የሚያልፉ ሰዎች የዚያ የጠፋ ልጅ ድምፅ እንዲህ ሲል ያሾኩሹካል ይላሉ፣ ኑና እዩ፣ ምን እንደሆንኩ እዩ።